እኛ የሰራነው ማሽን ሰሚ አውቶሜትድ ቻርኮል ኤንድ አኒማል ፊድ ፕሮዳክሽን ማሽን ነው። ይህን ስንሰራ እንደ ቲም ነው የሰራ ነው። እዚህ ከተለያዩ ክልሎች የተወጣጣነን። ይህን ቴክኖሎጂ ለመስራት ያነሳሳ ምንድ ነው፣ ፕሮሶፒስ ጁሊፍሎራ ወይ ደግሞ የፈረንጅ ብስኩት የሚባል ተክል አለ አረም። ይህም አረም አንድ ነጥብ ሶስት ሚሊዮን ሄክታር ይዟል በኢትዮጵያ ውስጥ ማለት ነው። በዚህ አፋርና ሶማሌ ሪጅን ላይ ማለት ነው። ያንን ተክል ምንድነው? የሞር የከርሰ ምድርን ውሃ ይመጣል፣ ፈርታይል የሆነ የእርሻን ቦታ ይይዝብናል ማለት ነው። በይሄን ተክል በማስወገድ ለምርትነት ወደ ቻርኮልና ወደ አኒማል ፊድ ለመቀየር ነው ያሰብ ነው። ይሄንንም ለመስራት የሚያስፈልጉ ማሽኖችን ሰርተናል። የኛ ለየት የሚያደርገው ቴክኖሎጂያችን ኤሌክትሮካርባይዘሩ ጭስ አልባ ነው። ይሄን ተክል እንግዲህ ግንዱ አይፈለግም። ግንዱን ወደ ከሰልነት እንቀይረዋለን። ፍሬው ደግሞ ከብቶች እየበሉት ዳጀስት ስለማትሆን ፍሬዋን እንድትፈጭ በማሽኑ በመፍጨት ከተለያዩ ከበቆሎና ከተለያዩ ሬሾ አለ፣ እሱን በመደባለቅ ለመኖነት ይውላል ማለት ነው። ስለዚህ ዱዋል ፈንክሽናል የሆነ ማሽን የሰራ ነው። ዳዩን በመቀያየር በቀላሉ በማጽዳት ሁሉን ነገር እንዲሰራ ነው ያደርግ ነው። ይሄም እኛ ስንሰራው ፕሮዳክሽን ኮስታችን አንድ ነጥብ ሶስት ነው። ወደ ማርኬት ስናወጣ አንድ ነጥብ ስምንት ነው። ይሄን ከውጪውን ጋር ዲፈረንሱን ስናየው ወደ 21 ሚሊዮን አካባቢ ዲፈረንስ አለው ማለት። ይሄንንም የውጭ ምንዛሬ ማስቀረጥ ይችላል። ይሄ ማሽን ለሀያ ሰው የስራ እድል ይፈጥራል። ኮንትሮል ሲስተም አለው የራሱ የሆነ ማሽኑ። ምንድነው 16 ሰዓት እንዲሰራ እርግተን ነው ፕሮዳክሽኑን የሰራነው ማሽኑን የሰራነው ማለት ነው በቀላሉ ደግሞ ሜንቴናንስ ማኑዋል ኦፕሬሽን ማኑዋል አለው። ለአንድ አመት ጋራንቲ እንሰጣለን። ይህ ምንድነው በኦሮምኛ በአማርኛና በእንግሊዝኛ የተዘጋጀለት ማኑዋሎች አሉ። በቀላሉ ሜንቴን እያረገን እያጸዳን፣ ሁለት ነገር ፈንክሽን ማድረግ እንችላለን። ፕሮፊትብል ነው። በቀጣይ ቦታ ተመቻችቶልን ፋይናንስ ድጋፍ ብናገኝ ከዚህ በበለጠ በኢንዱስትሪ በኢንዱስትሪ ሌቭል ነው አሁን ሚኒን የሰራነው። ከዚህ በላይ መስራት እንችላለን። አመሰግናለሁ።